በሐማስ በኩል የተደረገው ጥፋት እስካሁን ድረስ ጋዛዎች ዋጋውን ከፍለዋል። ሁሌም በፍልስጢማውያን በማላገጥ የሚታወቀው ጀማል በሽር አሁን ደግሞ ምን እያለ ነው? ቢስሚላ አልሐምዱሊላ ሰላቱ ወሰላሙ አላ ረሱሊላ ዋላ አሊሂ ወሰሕቢሂ ወመን ዋላ የተከበራችሁ ወንድምናቶች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 ቀርቦ የተናገራቸው ትልልቅ ጥፋቶች አሉ። ከነዚህ መካከል ለምሳሌ ግዝና አረብኛ አንድ አድርጎ ለማቅረብ ሞክረዋል። እስቲ ምን እንደሚል እንስማ። ስለዚህ ቋንቋን አሁን ለምሳሌ ወደ አረብኛው ልምጣለህ። አረብኛ እፈራለሁ። አረብኛ አሁን ልክ እንደ ግዕዙ ታስሮ ታስሮ ታስሮ ታስሮ የቁርአን ብቻ ቋንቋ እንዳይሆን ክላሲካሉ፣ በተለይ ማለት ነው ያስፈራል። ለምን ብትል እኔ ዩኒቨርስቲ ትስማር እኛ ምን ማረው የቁርአኑን፣ ይሄ ክላሲካል አረብኩ አይደለ። ዘበኛው ጋር ወጣና አንዳንዴ አርፍደን ማለት ነው። ለምን አረፈዳችሁ ምናምን ብሎ ሲጠይቀን ኩና ፊ ሱቅ ምናምን ብለን ስንል ሰደቀላሁል ዓዚም ይል ነበር። እኛ እኮ የነገርነው ሱቅ ነበርን ምናምን የሚል ነው። እስከዚህ ድረስ ማሾፊያ ሆኗል አረብኛ። ስለዚህ አረብኛ ታስሮ ታስሮ ወደፊት፣ አሁን ለምሳሌ አንዳንድ አንድ ሳውዲ ሄደ ወይ ዱባይ ሄደ ምን ይመሰለ ደስ የሚል ኹጥባ እያረገ የሆነ አረብ ተኝቶ ታይዋል። ለምን ይመስላል አይገባው። ስንት ሚሊዮን ህዝብ የሚናገርለትን አረብኛ ቋንቋ ምንም አይነት ጄኔሬሽን የሌለው ወይም ምንም አይነት ህብረተሰብ የማይናገርበትን ግዕዝ አንድ አድርጎ ማቅረብ ማሽቃበጥ ይባላል። እያሽቃበጥክ ነው። በሚገባ ቋንቋ ነው የምናገረው። ምክንያቱም ደግሞ ክላሲካል የሆነ አረቢክ እንዲህ ስንት መጻፎች ተጽፈዋል፣ በአረብኛ በጣም በርካታ አሉ እኮ በአለማችን ላይ ኢቭን በጣም በትርጉም ስራ የሚታወቀው ትልልቅ ኪታቦች ወይም የተለያዩ ድርሰቶችን ተጽፈው ከዛ በኋላ በተለያዩ ቋንቋዎች በመተርጎ የሚታወቀው አይ ቲንክ ወደ ሶስተኛ፣ ምናምን ሁለተኛ የሚቀመጠው አረብኛ ቋንቋ ነው። ኢቭን አንተ ባልከ በክላሲካል ወይ በስነ ጽሁፎ እራሱ ብንሄድ ራሱ አረብኛ ሁለተኛ ሶስተኛ የሚቀመጥ ቋንቋ ነው። ግዕዝስ አይታወቅም? ከቤተ ክርስቲያን መጻፎች ድርሳናቶች መካከል ውጪ ምንም አይነት መጻፍ ልታመጣችል። ስለዚህ አንተ ምን እያረክነው ስንል፣ በሁለቱም በኩል የመወደድን ስሜትን እያፈራ ነው። ሌላ ምን ብለሃል፣ ሁኔታ ከዚህ በፊት እየዘፈነ ነበረ? እንግዲህ ራሱ ኡስታዝ ብሎ የሚናገረው ይህን ግለሰብ ዘፍኖ ከዛ በኋላ ለምን ትዘፍናለህ? ኡስታዝ አይደለም ወይ? ትልቅ ኢሜጅ አለ። በአንተ ስር የሚቀሩ ቁራን ተፍሲር ብለው የሚከታተሉ ሰዎች ከአንተ ምን ይማራሉ? ምላሽ ተሰጥቶት ነበር። ለዛ ምላሽ ይቅርታ ከማለት ይልቅ ተሳስቻለው ከማለት ይልቅ እንዲህ አይነት ውሃ የማይቋጥርን ማስተባበያ ሲሰጥ ተመልክቸዋለሁ። እስቲ እንመልከተው። እንደው ስለ ድሬዳዋ ምንትላለ ምናምን አሉ ማለት ነው። በአረብኛ ነው በነገራችን ላይ ፕሮግራሙና፣ ስማችሁን ስንጠራ ነው ያደግነው በልጅነታችን። የድሬ ልጅናቴ ከዚራ ያለ ነው ያደግነው ብዬ ትንሽ ዜማውን ተጠቅሜ ብያለሁ። ይህንን ጉዳይ እንደው ከኢስላሚክ አንግልም ይሁን ከምንም እንደዚህ አሁን የሚጮሆን ያህል ማጮህ ይቻላል ስትል አይቻልም። ለምን በለኝ። በስልምናችን የተወሰነ ተርፊህ የሚባል አለ፣ ፈታ የምንልባቸው ሁኔታዎች አሉ። አንዳንዴ በደስታ ጊዜ እኛ ተሸልመን የወጣ ነው በወቅቱ እንደገና ደግሞ ከወጣቶች ጋር መሰል የሆነ የጥበብ ስራ የሚሰሩ ሰዎች ጋር ነው። ከነሱ ጋር ስታወራ ያለ አግባብ አለ አይደለ? ከዛ አንጻር የድሬ ልጅናት ከዚራ አንድ ጓደኛዬ ምናለኝ ይሄ ከሁላችንም ቤት ውስጥ ቁጭ ብለን ምን ሰማውን በእክላስ አንተ ይፋ ስላወጣ ሆኖ አለኝ እና፣ ያ ነው ትክክል ነው። ያ ነው ሁሉ ቤት ውስጥ ይሰማል። እዚህ ጋ ደብቆ ይዛብላ፣ ግን አንተ ላይ ሲሆን ያ ዘፋኝ እንኳን በደንብ ብላ እንዴት አወቀው ዘፈን መሆኑን እንዴት አወቀ የማህሙድ መሆኑን እንዴት አወቀ። ከዛ በኋላ ምናምን ዝርዝር ውስጥ ገባለሁ ከፈለከው ችግር የለው። እኔ እኮ የኳስ ሜዳ ልጅ ነኝ። ያደግኩት ኢትዮጵያ ውስጥ ነው። የትም ቦታ ስንሄድ ስንገባ ስንወጣ ዘፈን እየሰማን ዘፈን እየዘፈንን ያደግነው ከልጅነቴ ማያ እያልኩ ነው። ከትምህርት ቤት ከአባድር ቁርአን ቀርቼ ወጥቼ የነዋይን እየዘፈንኩ ነው ወደ ቤቴ የሚሄደው። ይሄ ይሄ ነው አስተዳደጋችን። ስለዚህ በልጅነታችን የድሬ ልጅናቴ ከዚራ እያለን ነው ያደግነውና ስማቹን እየጠራን ያደግነው ማለቴ፣ ይሄን ያህል አቧራ የሚያስነሳ መሆን የለበትም ሲጀምር ደግሞ ደጋግሞ ማለት ነው እየዘፈነን ሁላችንም እኮ በቤታችን ውስጥ እንሰማዋለን። ይለን አንሰማ። ሁላችንም አትበል። እኔ ሰማለው በል የሁሉን ሰው የልብ አዋቂ ነኝ አትበል። ሲቀጥል ደግሞ በአደባባይ የሚናገርና በቤቱ በራሱና ባላህ መካከል ወንጀል የሚሰራ ሰው ሁለቱም እኩል ናቸው? ለየቅል ናቸው። የሚገናኝ ነገር አይደለም። አሁን አንተ የሆነ የማይገናኙ ነገራቶችን አንድ ላይ በማገናኘት እየጨፈለክ ነው። እነዚህ አርቲስቶች ናቸው፣ አርቲስቶቻችንን ማበረታታት አለብን ትላለህ። ወነዑዙ ቢላህ የምን አርቲስት ነው ደግሞ ወዲህ የድሬ ልጅ ናት፣ ምናምን ይሄ እንጉርጉሮ ነው ብለህ ከዑመር ኢብኑ ሐጣብ ጋር ከሆነች ሴት እንደዛ ስታንጎራጉር ከሚለው ጋር ለማገናኘት ሞክረህ ነበር። ሌላው ቪዲዮ ላይ ማለት ነው። እና አንዳንድ እኮ በጣም ይገርማል። አላኩልሃል መጀመሪያ ያሳየኋቸው ቪዲዮ ነበረ። ያ ቪዲዮ ምንድን ነው? እስቲ እንመልከተው። ምንድነው ያለው ሙሉ ሐሳብ እንስማና ከዛ በኋላ የተወሰነ ሐሳብ እንሰጣለን። በሀማስ በኩል የተደረገው ጥፋት እስካሁን ድረስ ገዛዎች ዋጋውን ከፍለዋል አይደለም። በወቅቱ የነበረን አቋም ምንድነው? እኛ አንድ ድርጅት ወይም አንድ እስላማዊ የሆነ ወይም አንድ ሀገር ላይ ያለ ተጎጅ ነኝ የሚል አካል፣ ልክ እንደኛ ሀገር አንዳንድ ተጎጅ ነኝ የሚሉ አካሎች መሳሪያ ይዘው አንድ ትልቅ ኃይልን ሲገጥሙ ምንድነው የሚፈልጉት? ሰው እንዳይሞትባቸው ነው አይደል የደረሰባቸውን ጉዳት መቀነስ ነው አይደል? አላማቸው ግን እነሱ የወሰዱት ግን ስርዓት ግን የበለጠ ጉዳት የሚያመጣ ከሆን የበለጠ መሬታቸውን የሚያስወስድ ከሆን የበለጠ ለምንድን ነው ያንን ያደረጉት የሚል ጥያቄ ይነሳል። ማለት አሁን ከመጣው ጉዳት የበለጠ እንደ ሀገር ሀገርን የሚያሳጣ እንደ ህዝብ ህዝብን የሚያሳጣ እቅድ ስለነበር

በተለያዩ ዝግጅቶቻችሁ ምናምን ሆናችሁ ጦርነት ውስጥ ብትገቡ ጥቅም ስለሌለው ተዘጋጁ እናገቡ ብሎ ይመክራል። በመጀመሪያ ደረጃ ሃማሶች ጦርነት እንደጀመሩ አድርጎ የዩሮፖች ፕሮፓጋንዳ የውሸት ይዞ ነው ትክክለኛ ምንጭ አለያዘ የምታስታውሰው ከሆነ የዛሬ ሁለት ዓመት ነው አይ ቲንክ እንደዛ ካልተሳሳቱ ኦክቶበር አካባቢ ኦክቶበር ሰባት ላይ አይሁዶች የሚያከብሩት ክብረ ባል አለ። ክብረ ባሉ ኢብን ስሙ ስለረሳውት ነው። ያ ክብረ ባል ላይ አላቅሳ መስጂድ ላይ ገብተው የተለያዩ ፍልስጤማውያን ገለው ነበረ። ማን አይሁዶች ኦክቶበር 7 ላይ ማለት ነው ከገደሉ በኋላ ኦክቶበር ስምንት ላይ ያን አጸፋ ምላሽ ለመመለስ ምን አደረገ ሐማስ አጠፋዊ ምላሽን መለሰ እንጂ ጦርነቱ የጀመረው ሐማስ አይደለም። የቁራኖችን መረጃ ራሱ ለማምጣት ጥረት አድርገሃል። ይሄ አቅምን እኩል እንዲህ አይገናኝም። ያመጣው የቁራን ቨርስ አይገናኝም። ተፍሲሮችን ተመልከት። እኔ አንዳንዴ በጣም ነው የሚገርመኝ፣ ፖለቲካ ውስጥ ትገባለህ፣ ከዛ በኋላ የቁራን መረጃን ታመጣለህ፣ ትጠመዝዘዋለህ። ዲቴል የሆነ ነገር ኢንፎርሜሽን የለም። የተሳሳተ ግንዛቤ ነው። ሊገልይ የመጣ ሰው ከዛ በኋላ ከሱ ጋር በጦር አንድ እስከመሆን እንዲ ከጨረሰ በኋላ ነው እንዲ አንድ የምትሆነው ብራዘር ይጨርስሃል እኮ ኦሬዲ ባለህ ነገር ነው ነገራቶችን ዲፌንድ የምታረገው ምትከላከለው ሊገል የመጣ ሰው በቃ አቅሜ እንትን እየገደለህ የገደለህ ነው እኮ አላቅሳ መስጂድ ላይ ገብተው ረብሻ አነሱ። ጽንፈኛ የሚባሉ ሰፋሪያን የሚባሉ አይሁዶችን ማለት ነው። የተለያዩ ኢቭን ሶርሶቹ ሊንክ አስቀምጠላቸዋለሁ። ትልልቅ የዜና አውታሮች ያወጡት ነገር ነው። እኔ ከመሬት ተነስቼ የምናገረው አይደለም። ኦክቶበር ሰባት ላይ እነሱ ቀደም ብለው ሀማስ ከመፈጸሙ አስቀድሞ እስራኤል ይህን በደል በፍልስጤማውያን ላይ እንደፈጸመች የሚያሳይ ኢቨን ራሱ የራሳቸው ሚዲያዎች የዘገቡት ነገር ነው። ኢየሩሳሌም ነው ምናም የሚባለው ዘገባ ራሱ ይዞት የወጣ ነገር ነው። እና ስለዚህ ጉዳይ ሊንኮች የምትፈልጉ ካላችሁ ኮሜንት ላይ ያስቀምጠላችኋል። የጠቀስካቸው የቆራን ቨርሶች ዝግጅት አድርጎ የሚለውን አው ዝግጅት ማድረግ አለበትኩ። ዝግጅት የምታደርገው እንዴት ነው? ለምሳሌ ተፍሲራቶች መመልከት ትችላለን። ያለ ሰለተ ወሰላም እየተገደሉ ሰሃቦችን ዝም አይሉ ሀገራቸው ላይ መተው ስለዚህ እስራኤል የሀማስን ሀገር ወይም ፓሊስቴንን ውስጥ ገብተው ለዛው ቅዱስ ከሚባሉ መስጂዶች መካከል ሶስተኛ ስፍራ የምትይዘው አላቅሳ መስጂድ ውስጥ ገብተው ያን ሲፈጽሙ ጊዜ ዝም ማለት ነበረባቸው ወይ? የሄዱበት አካሂደ ምደግፈውም አልደግፍበት ፓርት አለ። እዚህ ጋር ዲቴል ማውራት አልፈልግም። ሲጀመር እንዲህ አይነት እሽዎች ወረታቸው ምንድን ነው? ፐርፐዙ ምንድን ነው? የሆነ ነገር ስንናገር እኮ የሆነ ፐርፐዝ ሊኖረው ይገባል አይደል? እኔ እርግጠኛ ሁኝ የምናገረው ለምሳሌ ግብጽ ላይ የተደረገው መፈንቅለ መንግስት የምታስታውሱ ከሆነ ወይን ሰምታችሁ በታሪክናም የምታውቁ ከሆነ ያን ነገር ይደግፈዋል። እርግጠኛ ሁኝ የምናገረው ግን መቃወኝ የነበረበት የትኛው ነው? የግብፁ ነው። ምክንያቱም ሁለት ወንድማማቾች ናቸው እርስ በርስ የተጋጩት፣ ስንት ሰው ደም ፈሰዋል። ይህ ነገር ልክ ነው ብሎ ያምናል። አላኩል ኩሊ እኔ በዚህ ጉዳይ ላይ አንድ አሪፍ ሀሳብ ያነሳ ልጅ አለና የሱን ሀሳብ እንስማ። ውስጥ ጥሩ ሀሳብ ነው ያነሳው። እኔ የሌለ የሚያስቁኝ ሰዎች ላይ ነው ሰዎች እንደሆኑ ታውቃላችሁ። በእስራኤልና በፍልስጤም መካከል በነበረው ጦርነት ላይ በነበረው በሰሞኑ በነበሩ ጦርነቶች፣ ባለፉት አመታት በነበረው ጦርነት ላይ ፍልስጤም ያን ወሬ ፍልስጤም ነፃነት ታጋዮችን ብሌም የሚያደርጉ ሰዎች የሌለ ያስቁኛል። ነገር ግን ኢፍዩአር ዛዮኒስት ኤክስፔክት የሚደረግ ነው ከአንተ ኤክስፔክት የሚደረግ ስለሆነ ብዙ አይገርመንም። ግን ያው የሆነ ጀለስ ደግሞ ኮፍያው ምናምን አድርጎና ሙስሊም ነኝ ምናምን እያለ ፍልስጤም ጻና ታጋዮችን ብሌም ሲያደርግ አየሁት። ከዛ ደግሞ ብሌም ለማድረጉ ደግሞ እንደማስረጃ ያመጣ ያው እኩል ሊሆኑ ይገባል እኩል እኩል ዝግጅት ከእስራኤል ጋር ያው እኩል ሚሊተሪ አቋም ሊኖራቸው ይገባ ነበር ይሄ ነገር ከመጀመራቸው በፊት የሚል አንደምታ ያለው ብሌሚንግ ነው። ደን ያው በሸሪዓውም ደግሞ ለመግባት ሞክሯል። ያው እንደማስረጃ ዋዒዱ ለሁ መስጣቱ ምናምን የሚለውን ለማምጣት ሞክሯል። አሁን እኔ ሸሪአ ምናምንቶ ተንትኜ ረድ መሰጥ ሰው የመስጠት አቅም ላይ ደርሻለሁ ብዬ ማምን ሰው አይደለሁም። ግን እስከማውቀው ድረስ ግን ዋዒዱ ለሁም መስጠጣቱም እስከ ቻላችሁትን ነው እንጂ የቻላችሁትን አዘጋጁ ነው እንጂ የሚለው ዋዒዱ ለሁም መስጠጣቱም እኩል እስክትሆኑ አዘጋጁ እኩል ሳትሆኑ ምናምን የሚል ነገር የለም። ሰው በሸሪያ እኩል መሆን አለ የሚል ስታንዳርድም የለም። እኔ ኬት ኬት ወዴት ወዴት ለማድረግ እንደሞከረ አልገባኝም። በሌላ በኩል ግን ረሱል ሰለላሁ ዐለይሂ ወሰለም በላይክ ኬት ነው የመጣው። እንደዚህ ዐይነት እኩል መሆን አለባቸው የሚል ድንጋጌ እኮ የለም። ለምን ወደ ሸሪያም ለማስተካከክ ወደ ቁርአን ለማስተካከክ እንደሞከረ አልገባኝም። ረሱል ሰለላሁ ዐለይሂ ወሰለም 313 ሆኖ ነው አይደለ በድር ላይ ከአንድ ሺህ ሰው ጋር የገጠሙት። ኡሁድ ላይ 754 ሆኖ ነው አይደለ ከ3000 ሰው ጋር የገጠሙት። ዩ ኖው ኸንደቅ ላይ 3000 ሆኖ ነው አይደለ ከ10000 ሰው ጋር የገጠሙት ኸይበር ላይ 1400 1500 ነው አይደለ ከ14 15 ሰው ጋር የገጠሙት። ሶ ላይክ አር ዊ ጎይንግ ቱ ብሌም ተ ፕሮፌት። በዛ ስታንዳርድ ከሄደን ረሱ ለምን ብሌም ልናደርግ ነው? ላይክ ዋ ዋ አር ዩ ሰይን። ነገር ምንም ሴንስ የሚሰጥ ነገር አይደለም እያለ ያለው ይሄ ጀለስ ማለት ነው። ያው ፖለቲካውንም አውቃለሁ ፖለቲካውን ተለትናለሁ ምናምን ስላለ እዛው ላይ ማለት ነው። ሶ ወደ ያው በሸሪያውም ስለመጣ ነው ያው ሸሪያውም ራይት አይደለም ልላችሁ ነው። ነገር ግን ወደ ፖለቲካው ምናምን ከሄደን ፈርስት ኦፍ ኦል ከኦክቶበር 7 በፊት ምን አይነት ሲቹዌሽን ውስጥ ነበሩ የሚለውን ማየቱ ራሱ ጥሩ ነው። ጋዛ አለም ያወቀው ኦፕን ኤር ፕሪዝን ነበር፣ እስር ቤት ነበረ። በዚህ በኩል በአጥር፣ በዛ በኩል በጦር መርከብ ምናምን ምናምን ተከበው፣ ራፋ ቦርደር ተዘግቶ፣ ያው ሬሽን እየተሰጣቸው እንደ እስረኛ ነው ሲኖሩ የነበሩት እየተጨቆኑ በየጊዜው እየተበደሉ ማለት ነው። ሶ ይሁሉ ይሁሉ ሒሳብ ውስጥ ነው ያው ፈርስት ኦፍ ኦል ያው በሸሪያው ምናምን ነገር ስላለ ጀለስ ማለት ነው፣ በሸሪያው ከሆነ ወንድሞች ናቸው። ሶ ሀቅ አለ በእነሱን የመነሰር። ሶ ላይክ እነሱን የምትነስርበት ጀይሽ እያቋቋምክ ከሆነ እኛ ሳናቀው እያቋቋመ ከሆነ ጀለስ ይመቸው ጀይሽ እያቋቋመ ከሆነ ግን ያው እስከምናውቀው ድረስ አይደለም። ሶ ጀይሽ እያቋቋመ ያለ ነው። ሰው ደግሞ የራሱን ኃላፊነት ያልተወጣ ሰው ኦር እንደ መወጣት አቅም የሌለው ሰው ግን አትሊስት ቪክተም ብሌም ውስጥ አይገባም። አትሊስት ዝም ይላል። አትሊስት በቀልቡ ይጠላል እንጂ ቪክተም ብሌም አያደርግም። ሶ እዚህ ሂሳር ውስጥ ሆኖ እነዚህ ሰዎች መቼ ነው ከእስራኤል እኩል የጦር መሳሪያ ይታጠቃሉ ብለህ የምጠብቀው ብሎ የሚጠብቀው የጀለስ? መቼ ነው ላይክ እዚህ ሂሳር ውስጥ እያሉ? ሶ እኩል እስኪሆኑ ተጨቁ ነው የሚሉ ነው? ጂሰስ እስኪመጣ ድረስ ይኑሩ ነው? ወጥ ላይክ ምንድን ነው እያለ ያለው ላይክ ተጨቆነ ይሁን የባርነትን ጫንቃ መሸከም የማይችሉ እንደዚህ እነዚህ ሰዎች እነዚህ ፍልስጤማውያን የጭቆናን የመሸከም ጫንቃ የሌላቸው ሰዎች የከፈሉትን መስዋዕትነት ከፍለው የከፈሉትን መስዋዕትነት ከፍለው ነፃነታቸውን ለማወጅ ቆርጠው ተነስተዋል ብዙ አመት እኛ ሳንወለድ ጀምሮ ነው ወረ ይሄንን ያለው ሰው ሳይወለድ ጀምሮ ነው ትግላቸውን ያቀጣጠሉ ያሉት ሰው እስካሁን ድረስ ቀጥሏል የከፈ የተከፈለ ነጻነት ያለ መስዋዕትነት አይመጣም የተከፈለውን መስዋዕትነት በሙሉ ከፍለው ራሳቸው ነጻ ለማውጣት እየታገሉ ነው ያሉት ያው ፖለቲካውን ካወክ ደግሞ ዌስት ባንክ ላይ እነዚህ የፍልስጤም ነጻነት ታጋዮች የሌሉበት ዌስት ባንክም ላይ በየቀኑ የሚደርሰውን ነገር ያው ታውቃለህ። ሰው እነሱ ላይ ብሌም ማድረግ ስናት ተደራ አይትኝ እና ቪክተም ብሌሚንግ ጥሩ አይደለም። የውላችሁ አንድ የሰፈር ጉልቤ ማለት ነው፣ አንድን ሚስኪን ሰው ሆነ በቦክስ ብሎ ምናምን ገንዘብ ሲቀበለውና ያ ሚስኪን ሰው ሲያለቅስ አራት አይነት ሰዎች ይኖራሉ አካባቢው ላይ። አንደኛው ጀግና የሆነ ሰው ነው ጀግና ታጋይ የሆነ ሰው። ሁለተኛ ታጋይ አይደለም ግን ያው ጀግና ነው። ሶስተኛው ደግሞ ኦኖረብል ፈሪ፣ ኦኖረብል ያው ክብር ያለው ፈሪ። አራተኛው ግን አለቅላቂ እና የሆነ ለጉልቤ የሚያሽቃብጥ ፈሪ አለ። ናው የመጀመሪያው ጀግናው ታጋዩ ምንድነው የሚያደርገው? የሰፈር ጉልቤ ነኝ የሚለውን አናፍጦ ማለት ነው ገንዘቡን ተቀብሎ ለተበዳዩ ይመልስለታል፣ ጀግናው ታጋዩ ማለት ነው። ታጋይ ያልሆነው ግን አትሊስት በቃሉ ዲፌንድ ያደርጋል። እንዴት እንደዚህ ታርጋለ? እንደዚህ እንዴት ታደርጋለ? ምናምን ብሎ አትሊስት በቃሉ ዲፌንድ ሊያደርገው ይሞክራል ይሄንን የተበደለ ሰው ኦነራብል ፈሪ ግን ኦነራብል ክብር የሚገባው ፈሪ ክብር ያለው ፈሪ ግን ምንድን ነው የሚለው? ዝም ነው የሚለው፣ ጸጥ ነው የሚለው። አትሊስት ማለት ጸጥ ይላል፣ በቀልቡ ይጠላል። ረሱል ሰለላሁ ዐለይሂ ወሰለም መጥፎ ነገር ካያችሁ በእጃችሁ አስቁሙ፣ ካልቻላችሁ በንግግር አስቁሙ፣ ካልቻላችሁ በቀልባችሁ ጥሉ። ይሄ ደግሞ የመጨረሻው የኢማን የመጨረሻው የታችኛው የኢማን ደረጃ ነው። መጥፎ ነገር እያየ ምናም ምናምን ነገር ዝም ማለትና በቀልብህ መጥላት ራሱ የመጨረሻው የኢማን ደረጃ ነው። ኦኖረብል የሆነ ፈሪ አትሊስት ማለት ነው። ዲፌንድ ባያደርገውም ገንዘቡን ባያስመልስለትም የተበደለውን ሰውዬ ምንም ባይረዳውም ግን አትሊስት በቀልቡ ይጠላና ዝም ይላል። አትሊስት አሽቃባጩ እና ይሄ አለቅላቂ ፈሪ ግን ምንድን ነው የሚያደርገው? ለጉልቤው ወግኖ እንትኑን ብሌም ያደርጋል። ምድው ቪክተሙን ነው ብሌም ያደርጋል። እንዴ ገንዘብን ቢወስድባ አንተ የተሱ ጉልቤ ነው እንዴት መልሰ ትጠይቃለ? ዝም ብላ ትሄድም ምናም ብሎ እሱን ብሌም ያደርጋል ማለት ነው። ሶ ፈሪም ከሆንን ኦኖረብል ፈሪም ነው ኦኖረብል አትሊስት መጥፎ ነገር ስናይ በቀልባችን የምንጠላ እንጂ ነው ወሬ አማረልን ብለን ለነጻነታቸው የሚታገሉና እንዶ ሙስሊም ነን ካለን ደግሞ እንደ ሙስሊም ማለት ነው እንደ ሙስሊም ሙስሊሙ በሙሉ ሊያደርገው የሚገባውን ሀቅ ማለት ነው እየተወጡ ያሉ ሰዎችን ብሌም ለማድረግ ባንጋጋጥ በማይመለከተን ነገር ብሌም ለማድረግ ባንጋጋጥና ጎበዝ በሆነው ነገር ላይ ብቻ ትኩረት ብናደርግ ጥሩ ነው። ኦር ጎበዝ ነን አይደለንም የሚለው ነገር ራሱ ገና የሚታይ ነገር ነው። ለማንኛውም ኦኖረብል ፈሪ ቢያንስን ነው ጀግና መሆን ቢያከተል ስለመናገር ይሄን ሐሳብ መስማማበት ሐሳብ ነው። ዳውድ ያነሳ ማለት ነው። ከብዙ ነገር አንጻር የምትስማሙበት ነገር ነው። አሁን ጀማል በሽር ግን የተናገረው በጣም የሚገርም ነው። እኔ በጣም የሚያስቀይ ነው። አስቀድሜም እንደነገርኳቸው ነው። ሁሉም ጋር መወደድን ይፈልጋል። ለምን እንደሆነ አላቅም። አሁን አረብኛና ግዝ ባላ አንድ ላይ የሚቀመጡ ቋንቋዎች ናቸው። ባላ ለምሳሌ ታምረ ማርያም መጻፈ ሚስጠር ምናምን የሚባሉ መጻፈ መነኮሳት አይትን ካልተሳሳትኩኝ፣ እሱ ጭምር ከአረብኛ ወደ ግዝ ነው የተተረጎሙት። አረብኛ ሲጀመር ጭራሽ የሚገናኝ አይደለም እና አረብኛ እንዳይጠፋ ከዛ ጠበቃውን እንዲህ ይለን ነበር ምናምን። ቀልደኛ ነው በጣም ትቀልዳለህ። እና ደግሞ ሁላችንም ቤት የምንሰማው ነገር ነው። ጓደኞቼ እራሱ እኛ ቤትን ሰማው ነበር። ይሄን ዘፈን ይሰሙታል ምናምን ብለህ ታወራለህ በድፍረት ወንጀልን ነው፣ ፈሳድ ነው፣ ወጣቱን የሚያበላሽ ነገር። እኛ ከናንተ የተሻለ ዕውቀት ኖሮን አይደለም፣ ከናንተ የተሻለ የሆነ ነገር አበርክተን አይደለም ግን ከናንተ ይህን ነገር ስለማንጠብቅ ነው ይህን ነገር ምንናገረው ሀይቃ ማለት ነው። ኮፍያ አድርጋችሁ ከዛ በኋላ ለአይሁዶችና ለተለያዩ ሰዎች ጸረ ሙስሊም ለሆኑ ሰዎች እስልምናና ሙስሊሞችን ለማጥፋት ቀንና ማታ ከሚሰሩ የሚሰሩ ሰዎችን ሐሳብ የሚደግፉ ሐሳቦችን ጥቅምና ጉዳቱን ሳታመዛዝኑ ስትናገሩ ጊዜ ታበሳጩናላችሁ ከዚህ በፊት አሁን ስለ ፓለስቲን ስትጠየቅ ጊዜ ድምፅ ሆናቸው እንዴ ስንት ሰው እየተገደለ ምናምን ብለህ በፓለስቲኖች እየቀለጥክ ነበር ድዋ አድርጉላቸው አላህ ድሉን እንዲያጎናጽፋቸው ብትልኩ ችግር የለውም እዚህ ያሉትን ድዋ ታደርግላቸዋል እዚህም እየተገደለ የተፈናቀለ እነዚህም ድዋ ታደርግላቸዋል ግን እዚህ ያደረክ ማለት ሌሎች ወንድሞች ግን ድዋ ማድረጋችን ትችላለ? ግን ምንድን ነው ሲባል መሀል ሰፋሪነት ከዛ በኋላ አጨብጫቢ መሆንን ስለምትወድ ነው። እነዚህ ብን የሚያከራከሩ ነገራቶች ይቅርና ታቦት ቁራን ላይ የተጠቀሰው ታቦት ለሙሳ የተሰጠው ታቦት ኢትዮጵያ ውስጥ አክሱም ላይ አለ ብለህ ተናግረሃል። የሙሴ ጽላት ማለት ነው። ወናዑዙ ቢላ ቪዲዮ ሰርችበታለሁ ከዚህ በፊት ማየት ትችላላችሁ። ታቦት ኢትዮጵያ ውስጥ አለ ብዬ አንድ ቶፒክ ሰጥቼ የሰራሁትን ቪዲዮ አለ። ንግስት ሳባ ኢትዮጵያዊ ብለህ ስታወራ ነበረ፣ የተለያዩ ነገራቶችን ስታወራ ዘማን አረቦች ታቦታችን ተወሰደብን ብለው እንዲያወሩ ነበረ ምናምን አልክ። ይሄ ጽለት የሚባለው ኢቨን በባይብል መሰረት ራሱ እንሂድ ብንል ጽለት የለም የብሉ ጽለት አለ ብሎ በድፍረት የሚናገር እራሱ ከስንት አንድ ካልሆነ ኦርቶዶክሳውያን ራሱ የለም። አንተ ግን ደፋር ነ ከነሱ በላይ አቃለው ትላለ። አላኩል ይሃል ወንደምና አይቶች ለዛሬ ይህን ኳልኳቹ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሀዛ وبالله ተውፊቅ وصلى الله على نبينا محمد وعلى اله وصحبه وسلم والسلام عليكم ورحمه